ማኔጀር ሰዎች አሉት ሊደር አድናቂዎች አሉ። ተገናኝ ነው በስራ ነው ስራ የሚሰራው የሚል አይነት እጅግ በጣም ድርቅ ያለ ግግም ያለ አስተሳሰብ አለ። ራሳችሁን መጠየቃችሁ በጣም የተገባ ነው። ሪ እኔ መሪ ነኝ ወይስ ማኔጀር ነኝ ብላችሁ ራሳችሁ ልጠቅ ይችላል። ብዙዎች ስለ መሪዎች እና ስለ ማኔጀሮች ያላቸው ልዩነት ትንሽ ዝብርቅ ሲል እመለከታለሁ። እና ዛሬ የማሳያችሁ አስር ነጥቦችን ነው አንድ መሪ ከአንድ ሊደር የሚለይባቸው አስር አንኳር የሆኑ ነጥቦችን እንመለከታለን ማለት ነው። ልክ ኬሚስትሪ እና እንደ ፊዚክስ ልትወስዱ ትችላላችሁ። አንድ ሰው ማኔጀር፣ አንድ ሰው ሊደር፣ አንድ ሰው ኬሚስትሪ ትችላል፣ አንድ ሰው ፊዚክስ ትችላል እንደ ማለት ሊሆን ይችላል ማለት ነው። በቀላል ግን አማርኛ እንድትረዱት ያህል ድርጅቱን የሚመራው ሰው እና ፋይናንሱን የሚቆጣጠረው ሰው ብላችሁ ልትወስዱ ይችላላችሁ። በተለይ ቁጥጥር ላይ የሚሰሩ ሰዎችን ወደ ማኔጅመንት ላይ ብታመጧቸው በጣም የተገባ ነው። ምክንያቱም ማኔጅመንት የሚለው ራሱ ቃሉም የተወሰደው ማና የሚል ከላቲንተር ማነ ሀንድ ማለት ማኔጅመንት ኢስ ቱ ኮንትሮል ማለት ነው መቆጣጠር። ሊደርሽፕ ኢስ ቱ ጎ ስ ከሚል ሀሳብ የመጣ ነው። ስለዚህ ሁለቱም የተለያዩ ሀሳቦች በድርጅት ውስጥ ያንጸባርቃሉ፣ ግን ሁለቱም አስፈላጊ ናቸው። ሁለቱም ያስፈልጋሉ። በተለይ በአመራር ላይ ላሉ ሰዎች የማኔጅመንት ስኪል ቢኖራቸው አሪፍ ነው። በቁጥጥር ላይ ለሚሰሩ ሰዎች ደግሞ የማኔጅመንት ስኪል ቢኖራቸው በጣም በጣም አስፈላጊ ነው ማለት ነው። ግን የሊደርሽፕ ፖዚሽኑ ትንሽ ከፍ እያለ የመጣበት ሪዝን ቶፕ ላይ መምራት ላይ ያሉ ሰዎች ዋነኝነት የሊደርሽፕ እስኪላቸውን በጣም ከፍ ቢያደረጉ ድርጅቱን በጣም ከማኔጅመንት በላይ ሊጠቅሙት ይችላሉ። ይህ ማለት ከማኔጅመንት አያስፈልግም የሚል ሀሳብ አይደለም። እሱ እንድትረዱ እፈልጋለሁ። በተለይ ሊደርሽፕ ማኔጅመንት የማያስፈልግባቸው ቦታዎች አሉ ከተባለ የፖዚሽን ልዩነት ፖዚሽን ነው እያወራን ያለ ነው ማለት ነው። ምን ማለት ነው? አንድ ሰው ፋይናንስ ላይ ሆኖ ፋይናንሱን በትክክል መቆጣጠር ግዴታ አለበት። የሚገቡ የሚወጡ እያንዳንዱ ነገር ድርጅቱ ያሉ ሪሶርሶችን በትክክል ኮንትሮል የማድረግ ግዴታ አለበት። ወይራስ ሊደር ላይ ስንመጣ ግን ይህን ሀሳብ ሊደርሽፕ ፖዚሽን ላይ ቶፕ ካምፓኒውን ይዞ አዳዲስ ሀሳቦችን፣ አዳዲስ አሰራሮችን እያዘመነ በማምጣት አዳዲስ ሀሳቦችን በማስተዋወቅ ድርጅቱን ሊጠቅምና ሊበጅ የሚችል መንገድ ውስጥ መክተት ካልቻለ በስተቀረ በቁጥጥር ውስጥ ማሳደግ የሚቻልበት መንገድ በጣም ያነሰ ነው ማለት ነው። በቁጥጥር ውስጥ ሪሶርስ ፕሮፐርሊ ጥቅም ላይ ሊውል የሚችልበትን ድል እንፈጥራል፣ በቁጥጥር ውስጥ ማለት ነው። በቁጥጥር ውስጥ ብክነትን እንከላከላለን። በሊደርሽፕ ውስጥ ግን ካምፓኒ እናሳድግለን። በሊደርሽፕ ውስጥ አዲስ አሰራሩ የዘመኑ አሰራሮችን ማምጣት እንችላለን። እነዚህ አይነት ልዩነቶችን በደንብ አስተውላችሁ ብትመለከቱ በጣም በጣም አሪፍ ነው ብዬ እመክራለሁ ማለት ነው። እንግዲህ ወደ ነጥቦቹ እንግባ ማለት ነው። ወደ እነዚህ ነጥቦች ስንገባ አስር ነጥቦች ላይ ነው ትኩረት የምናደርገው። አንድ መሪ አንድ ሊደር ከአንድ ማኔጀር ምንድን ነው የሚለየው የሚለውን ነገር ስንመለከት ማኔጀር ሰዎች አሉት። ሊደር አድናቂዎች አሉ። ይሄ ነው ልዩነታቸው። የመጀመሪያ ልዩነቶች ማኔጀር ትኩረት የሚያደርገው ሰራተኛ በትክክል መግቢያ መውጫ ምናምን ተቆጣጥሮ የሚያሰራቸው ሰዎች፣ ስራ የሚሰጣቸው ሰዎች፣ የሚሰሩለት የሚያከናውኑለት ሰዎች አሉ። ዌራስ ወደ ሊደሩ ስንመጣ ግን ሊደሩ የሚከተሉት ፈኖች አሉት። በጣም በጥልቅ ወደውት እጃቸውን ልባቸውን አይምሯቸውን ሁሉ የሚሰጡት አንድ ሰው አለ ማለት ነው። እንግዲህ በእነዚህ ሁለት ነገሮች መካከል ያለውን ልዩነት ስትመለከቱ በጣም በጣም ሰፊ ነው። ልዩነታቸው የሰማይና የምድር ያህል ልዩነት አላቸው ማለት ነው። ምንድነው? እንደዚህ አይነት ነገር ሊፈጠር የቻለው? ምክንያቱም መሪዎች ትኩረት የሚያደርጉት ሰው ላይ ነው። ሰው ላይ ትኩረት ነው የሚያደርጉት። ተቆጣጣሪዎች ደግሞ ማኔጀርስ፣ ትኩረት የሚያደርጉት ደግሞ ስራ ላይ። ይሄ ነው ልዩነታቸው። ስለዚህ ሰዎች ላይ ትኩረት በማድረግ ስራ እንዲሰራ የሚያደርጉ መሪዎች ሲባሉ፣ ስራ ላይ ብቻ ትኩረት በማድረግ ስራ እንዲሰራ የሚያደርጉ ደግሞ ማኔጀሮች ልንላቸው እንችላለን። ስለዚህ በዚህ ላይ ልዩነታቸው ግልጽ እና ቁልጭ ያለነ ማለት ነው። ሌላ ማኔጀሮች በአብዛኛው የተሰጣቸውን ስራ ዴሊቨሪ የማድረግ ፍላጎት ነው ያላቸው። ወይራስ ሊደሮች ግን ቪዥን ቪዥነሪ ናቸው በጣም እንዲሁም ሊደር ና አንድ ሊደር ሊደር ከሚያስቡ ነገሮች በዋነኝነት ከሚጠሩ ነገሮች አንዱ ኢንቴግሪቲ ነው። በቀጣይ ሁለተኛ የሚጠራው ደግሞ ቪዥን ነው ማለት ነው። ስለዚህ ቪዥን በጣም በጣም አስፈላጊ ነው። ድርጅቱን ወደ ሆነ መንገድ ወደ አዲስ መንገድ ለማሻገር የሚያስችል ኃይል ማለት ነው የሚያስችል ጉልበት የሚሰጥ ነው ማለት ነው። ስለዚህ በዚህ ረገድ ላይ መሪዎች በቪዥን ሲታወቁ፣ ማኔጀሮች ደግሞ የሚታወቁት ምንድነው? ስራ የተቆጠረ ስራ አለ፣ የተቆጠረ ሀሳብ አለ። እሱ በትክክል ስራ ላይ መዋል አለበት የሚል አሰራር ነው ኢንትሮዲዩስ የሚያደርጉት ማለት ነው። ስለዚህ በዚህም የተለያየ ሁለት አይነት ልዩነትን እንመለከታለን ማለት ነው። በሌላኛው አቅጣጫ ደግሞ ስንመለከት መሪዎች ኦፕን ማይንድነስ ክሬቲቪቲ አላቸው ማለት ነው። በጣም ኦፕን ማይንድ በጣም ክሬቲቭ ናቸው ማለት ነው። ዌራስ ሊደሮችን ስንመለከት ግን የተሰጠና የተሰራ ክራፍት ተደርጎ የተሰጣቸውን ሀሳብ ብቻ መስራት ኦፕን ማይንድ አይደለም። ብዙዎች በጣም ሪጅት ናቸው፣ ድርቅ ያሉ ናቸው። አርግ አርግ፣ ብያለሁ ብያለሁ የሚል አሰራርን ነው ኢንትሮዱስ የሚያደርጉት። ዌራስ መሪዎች ከዚህ በጣም በተቃራኒ ነው። በጣም ኦፕን ማይንድ ናቸው፣ ሁሌ ክሬቲቭ ናቸው። አዲስ ሀሳብ ለመቀበል አዲስ አሰራርን ኢንትሮዱስ አድርገው በድርጅት ውስጥ እንዲሰራ ለማድረግ እጅግ በጣም ከፍተኛ የሆነ ፍላጎት አላቸው። ያንን ፍላጎት ለመፈጸም ይፈልጋሉ ማለት ነው። ሌላኛው መሪዎች በጣም ኢምፐቴቲክ ናቸው፣ አዛኝ ሩሩ ናቸው። የሰዎች ስሜትን ለመረዳት ጥረት ያደርጋሉ፣ ያዝናሉ። ሰዎችን ለመረዳት ከፍተኛ ፍላጎት አላቸው። ቀርቦ የማናገር ከፍተኛ ፍላጎት አላቸው። ወይ እራስ ሊደሮችን በተመለከተ በዚህ ጉዳይ ላይ ስራ ስራ ነው። እኛ የሚመለከተን ነገር የግል የግል ጉዳይ ላይ አንገባም ሰዎች ሊታመሙ ሊራቡ ሊጠሙና ችግር ሊገጥማቸው ይችላል እ አይመለከተንም፣ የተገናኘ ነው በስራ ስራ ነው የሚሰራው የሚል አይነት እጅግ በጣም ድርቅ ያለ ግግም ያለ አስተሳሰብ አላቸው ማለት ነው። ይሄ ድርቅና ግግም ያለ አስተሳሰብ ግን ከሰው ጋር ያ፣ ምክንያቱም ሰዎች በተለያየ ደስታና ሀዘን ውስጥ የሚያልፉ ናቸው። በስሜትም የተሞሉ ናቸው። ስሜታቸው በተለያየ ምክንያት ሊጎዳ ሊደቆስ ይችላል። ይህንን መረዳትና ይህንን ሀሳብ ከስራ ላይ እንዲስተናገድ ቦታ እንዲኖረው ማድረግ የሰው አሰራር ነው፣ የሰው አስተሳሰብ ነው በጣም ቆንጆ የሚባል። ለዛ ነው መሪዎች ትኩረታቸው ብዙ ጊዜ ሰው ላይ ነው። ሰው ላይ ትኩረት ያደርጋሉ። ሰዎችን፣ እጃቸውን፣ ልባቸውን ሁሉ ነገራቸውን መግዛት ይፈልጋሉ። ለምን? በእውነት ከሰዎች ጋር መስራት ስለሚፈልግ ትኩረታቸውም ሰዎች ናቸው ማለት ነው። ስለዚህ ስለ ማኔጅመንት ስናነሳ ማኔጅመንት ግን ከዚህ በተቃራኒው ስራ የተገናኘነው ነው ወይ ስራ ነው ስራ ስራ ነው። እንትን ታሟል ተጎድቷል። እንደዚህ እንደዚህ አይነት ሰብዊ አሳሰቦችን እዛው አዝኖ ተተክዞ ከፍቶት ሊሆን ይችላል እሱ አይመለከተኝም የሚል አይነት እጅግ በጣም የደደረ በጣም የገገ ማሳሰብ ያራምዳሉ ማለት ነው። ሌላው መሪዎቹን ስንመለከት በዋነኝነት አሁን በጣም ከመሪነት ጋር በተያያዘ በጣም የሚታወቀው ስቴቭ ጆብስ ነው። ስቴቭ ጆብስ የአፕል ባለቤት መስራች ነው። በጣም ትላልቅ ነገሮችን ለዓለም ያስተዋወቀ ነው። በመሰረተው ድርጅት ውስጥ ራ መባረር ካለበት መባረር አለብኝ ብሎ የሚያምን ጀግና ያም እምነት ብቻም አይደለም፣ በተግባር 12 ዓመት ከድርጅቱ እንዲባረር የተደረገበት ያንን አምኖ ተቀብሎ በፈቃድ ነው። ሁለቴ ደንግጫለሁ ይላል በሕይወት የስቴቭ ጆብስ። አንዴ ካንሰር እንዳለብኝ ሲነገር፣ ሁለተኛ ደግሞ የደነገጥኩት ከመስሪያ ቤት ሲባረር ነው ይላልና ስለ ሊደርሽፕ በጣም በጣም በጣም ትኩረት አድርጎ ከሰራ ዓለማችን ላይ ትልቅ የሊደርሽፕ አዲስ እይታ ካመጡ ሰዎች መካከል ከሚቆጠሩ ሰዎች አንዱ ነው ማለት ነው ስቴቭ ጆብስ። ስለዚህ ሌላኛው ሀሳብ ስለ መሪነት ስናነሳ ሌላኛው ትኩረት የምናደርግበት ሀሳብ ደግሞ ምንድን ነው? የተግባቦች ክህሎት ላይ ነው ማለት ነው። በቀላሉ ተግባቦች ክህሎት ላይ ልናነሳው ከምንችለው ነገር አንዱ መሪዎች ኮኔክት ነው የሚያደርጉት፣ ኮሚኒኬት አያደርጉም። ኮሚኒኬሽን ኢስ አባውት ሼሪንግ ፊሊንግስ ምናምናምን ሼሪንግ አይዲያስ ምናምን ነገር ነው። ስለ ኮሚኒኬሽን ወደፊት ሰፋ ያለ ነገር ይመጣላቸዋል። ግን ስለ ተግባቦች ስናነሳ ከሰዎች ጋር በሀሳብ የምንለዋወጥ ጉዳይ ነው። ወራስ ወደ ሊደርሺፕ ስናመጣው ግን ኢስ አባውት ኮሚዩኒኬሽን አይደለም፣ ኢስ አባውት ኮኔክሽን። ኮኔክት ነው የሚያደርጉት። በስሜትም ይቆራኛሉ። በአስተሳሰብ ብቻ አይደለም፣ በንግግር በቃላት ብቻ አይደለም፣ በስሜት የመቆራኘትን ሁኔታ እንመለከትበታለን ማለት ነው። ስለዚህ ከምንሰራቸው ሰዎች ጋር በስሜት ቁርኝነት ካለን የስሜት ውህደት ካለን ሐሳባቸውን ለመርዳት ጥረት የምናደርግ ከሆነ ትግላቸውን፣ ድካማቸው፣ ፍርሃታቸውን ለመርዳት ጥረት የምናደርግ ከሆነ ለዛ ደግሞ ተገቢውን እርምጃ ለመውሰድ ጥረት የምናደርግ ከሆነ ሰዎች እኛ በሰዎች ልብ ውስጥ የማደራችን አቅም ይጨምራል ማለት ነው። ይሄም የመሪነት ጥበባችንን ከፍ በማድረግ ረገድ ሰዎች ከኛ ጋር ዘላቂ የሆነ ግንኙነት እንዲኖራቸው ያደርጋል ማለት ነው። በዚህም ወደውን፣ በዚህም በጣም ተመችቷቸው ከኛ ጋር ረጅም ጊዜ የመቆየት አጋጣሚ እንፈጥርላቸዋለን። ኦውነርሺፕ፣ የባለቤትነትን ስሜት ማስረጥ እንችላለን ማለት ነው። ስለዚህ ስለ መሪና ስለ ሊደር ስናነሳ እጅግ የተለያዩ የስራ ዘርፍ ናቸው ብላችሁ እንድትወስዱ እፈልጋለሁ። ግን ያስፈልጋሉ ሁለቱም በአንድ ድርጅት ውስጥ ሁለቱም በተለያየ ዘርፍ ላይ ሊሰሩ ይችላሉ። ስለመሪነት መሪነት ስናስብ መሪነት ከፍ ማድረግ ድርጅቱን ወደ አዲስ መንገድ የመውሰድ ድርጅቱ ሰራተኞች ወዳላዩት ክህሎት ወዳላዩት አሰራር የመውሰድ ስለሆነ መሪነት ላይ ከፍተኛ ትኩረት የምናደርግበት ምክንያት ይሄ ነው ማለት አንድ ሰው በመሪነት መቀመጫ ላይ ተቀምጦ የመሪነትን ደሞዝና ስልጣን እየወሰደ እየተጠቀመ ሆኖም ግን መሪነቱን በትክክል ተግባራዊ ካላደረገ ድርጅቱን ይጎደዋል እንጂ ድርጅቱን አይጠቅሙም። በተለይ መሪ ተብሎ ማናጀር ከሆነ አንድ ሰራተኛ ድርጅቱን ይጎደዋል እንጂ በፍጹም አይጠቅመም። ስለዚህ በዚህ ረገድ ላይ መሪዎች ራሳችሁን መጠየቃችሁ በጣም የተገባ ነው። ሪሊ እኔ መሪ ነኝ ወይስ ማናጀር ነኝ ብላችሁ ራሳችሁን ልትጠይቁ ትችላላችሁ። ድርጅቱ ቪዥን እንኳን ባይኖረው እንድንመራው የተሰጠን ድርጅት ካለ ወደሚፈለገው ጎዳና በመውሰድ ረገድ ላይ ትልቁን ሚና መጫወት ይኖሩ። በፋይናንስ ሊሆን ይችላል። በከስተመር ኬሪን ሳቲስፋክሽን ሊሆን ይችላል። በኤምፕሎይ ሳቲስፋክሽን ሊሆን ይችላል። የኖሮ አስፔክት ምናልባት ፕሮዳክት ኤን ሰርቪስ ዲስትሪቢዩሽን ሊሆን ይችላል። የኖሮ አስፔክት ካምፓኒውን ከፍ ለማድረግ ከፈለግን የሊደርሺፕ ሚና የሚጫወተው ቦታ ተተኪነት የለው። ለዛም ነው መሪዎችና ሊደሮች የተለያዩ ስራዎች ናቸው ብለን የምናነሳው። በፍጹም የማይገናኙ ናቸው፣ በፍጹም የማይገናኙ ናቸው። ስለዚህ ከማኔጅመንት ወተን ወደ ሊደርሺፕ መጓዛችን ድርጅቱን በእጅጉ እንጠቅመዋለን እንጂ አንጎዳውም። ማኔጅመንት የሚያስፈልግበት ቦታ አለ። እሱን መስራት እንችላለን፣ ችግር የለው። በተለይ ማኔጅመንት የቁጥጥር ላይ አንዳንድ ነገር ላይ ያለን ሰዎች ምንም ችግር የለውም፣ እሱን መስራታችን በጣም በቀጣይ ሌላ ቪዲዮዎች ይዤላችሁ እመጣለሁ። ይህንን ሀሳብ ላልሰሙ ሰዎች እንድታሰሙ፣ ሼር ሰብስክራይብ እንድታደርጉ ቻናሉ እንድትደግፉ እንፈልጋለን። በቀጣይ ሌላ ሀሳቦችን ይዤ እመጣላሁ። ቢዝነስ ቢዝነስ ነክ ጉዳዮች ሊደርሽፕ ላይ እናነሳለን። ቋንቋ ወደፊት ብቅ እላለሁ ብዬ አስባለሁ። እንግሊዝኛ ቋንቋ ላይ መስራት ለምትፈልጉ ሰዎች አንዳንድ ሀሳቦችን ያሉኝን ማካፈል እፈልጋለሁ። መልካም ጊዜ ይሆንላችሁ። እሴት በቀለ ነበርኩኝ። እጅግ ደስ የሚል ጊዜ ይሆንላችሁ። አመሰግናለሁ።